ቤተሰብ ጋር ደውላ አታውቅም፣ ምን አትልም እና በቃ እንዴት ልበልሽ፣ ና ጥቶ ራሷን አጥፍታ ሞታ ጠርተውኝ ነው። በቃ በእውነት ስማሙ ሰው ሀገር ከባድ ኑረካ እና በጣም ያሳዝናል። በጣም ወረቀት ጽፋ በቃ ወንዱ ልጅ እየገባ እንደፈለገ እየተጫወተባት ደግሞ እዚህን ከልክለውኝ ብላ በቃ ብታይ በጣም ያሳዝን ነው እና አስተርጉመን እንትን ብለን እግዚአብሔር ስጠር ሰላም ሰላም፣ ውድና የተከበራቸው የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልን። እዚህ ጋር የምሰሙት ድምጽ ማለት ነው፣ እንግዲህ ጆርዳን አገር ነው ማለት ነው። በጆርዳን ልጅቷ ከመጣች ሶስት አመቷ ነው። ሶስት አመት ሙሉ አንድ ቤት ነው ምሰራ ማለት ነው። እና ሶስት አመት ሙሉ ልጁ ይጫወትባታል። ወንዶች ልጆች አሉ ማለት ነው እዛ ቤት እነሱ ወንዶቹ ልጆች እናትየው በወጣች ቁጥር ተራ ተራ ሁሉም ወንድማማቾች ማለት ነው በልጅቷ ላይ ይጫወታሉ። መጨረሻ ላይ ደብዳቤ ጽፋ አስቀምጣ ራሷን እንትን ብላለች። እንግዲህ በጣም ያሳዝናል። ይሄ የት ነው የሆነው? በጆርዳን ማለት ነው፣ ከትላንትና ወዲያ ማለት ነው። በጣም ያሳዝናል። እህቶቻችን ምን አክል እየደረሰባቸው ግፍ እንደሆነ እንዲሁም ለእህቷና ለቤተሰብ ደውላ እንደዚህ እንደዚህ እየተደረገ ነው ብላ ተናግራ ነበረ ነው ሚሉት ከተናገረች በኋላ ግን ማንም ሰው ሊደርስላት አልቻለም። ሚዲያ ላይ አላወጡትም። አሁን ሕይወቷ ከጠፋ በኋላ ግን ሌሎች አበሾች ነበሩ ማለት ነው ሕይወቷ ጠፍቶ ሲገኝ ከዛ የጻፈችው ደብዳቤ ተገኘ እያሉ ነው። ደብዳቤ ጽፋ ነው። በጣም እንግዲህ ያሳዝናል። በጣም የእውነት ከባድ ነው ሴት መሆን፣ በተለይ በስደት ላይ እንዲህ አይነት ፈተና ደግሞ በጣም ነው የሚያሳዝነው። እንዲሁም ሁለት ወንድማማቾቹ እንግዲህ የቀብር ስነስርዓታቸው ተፈጽሟል ማለት ነው። አንድ ላይ በጣም በሚያሳዝን ሁኔታ የብዙዎችን ልብ የነካ የቀብር ስነስርዓት ነው የነበረው። እህታችንም እንግዲህ በጆርዳን ህይወቷ ያለፈውም ነብሷ ይማር። ሌላ ምን ይደረጋል? ቤተሰብ ግን በጣም በሚያሳዝን ሁኔታ ውስጥ እንዳለ እየተነገረ ነው። ከባድ ነው የእውነት ከሚባለው በላይ ማለት ነው። እንደዚህ ሰው በድንገት ልጁን ስራ ቦታ ልኮ በሰላም ከቤት ወጥቶ ህይወቱ አልፎ ሲመጣ ለቤተሰብ በጣም የሚያስደነግጥ ሁኔታ ነው ማለት ነው። እና ከባድ ነው የእውነት ያለውን ነገር እስኪ አብረን እንስማ ማለት ነው። ልጅቷም እያለች ያለችው በቃ በዚህ እህቶቻችን እያለቁ ነው በየቤቱ ማለት ነው። የሆነ በጣም ቆጭኝ። እቺ ልጅ አራት አመት ነው የኖረችው። አንደኛ ስልክ የላትም እና አለ አይደለ በቃ መውጣት ትችል ነበረ፣ ግን ጠንካራ ሰው ብኖር ከዛ ቤት ከመሞቷ በፊት ትወጣ ነበረ። በጣም ነው የምታሳዝነው። ደብዳቤ ጽፋ ነው የሞተችው። እና ብቻ ማለት ምን ምን ምንም ላድርግላት አልቻልኩም። በቃ በጣም ነው የተሰማኝ። ማርያም በጣም ይቅርታ ቤተሰቦች በቃ አለ አይደለ እኔ ደህና ቢሆንም የእህቶቼን ሞት ይመለከተኛል። ለምን ነገም በየቀኑ ብዙ ሰው እየመጣ ነውና፣ ምንድነው እቺ ልጅ አራት አመት እዚህ ጆርዳን ውስጥ እኖራለች። እቺኛው ልጅ ደግሞ እቺኛው ቦይስ የላከችልኝ በዋትስአፕ ማለት ነው አዲስ ነች ማለት ከዱባይ ወደዚህ ነው አሰሪዎቿ ከአሰሪዎቿ ጋር የመጣችው። እና ይቺ ልጅ ማለት የሆነ ከሩቅ ነው የምታያት። ያው ይቀራረባሉ፣ ግን እንዲቀራረቡም አይፈልጉም። ስልክ የላትም። በተደጋጋሚ የመደፈር ጥቃት እንደደረሰባት ደብዳቤ ጽፋ ምናምን ማለት ነው እንግዲህ ራሷን አጠፋች ማለት ነው። ከዛ በኋላ ያው በፍጥነት ወደ ኢትዮጵያ ላኩ። ለምን ያውቃሉ፣ በምን እንደሞተች እያንዳንዱን ነገር ስለሚያውቁ ላለመጠየቅ ብሎ ቢያንስ በምን እንደሞተች ምናምን እራሷን ታጥፍ ታጥፋ እነሱ እራሱ ይግደሉ ምንም የሚታወቀው ነገር የለም። ብቻ የሆነ ያሳዝናል። እባካችሁ ማለት እኛን የሚሰማ ሰውም የለም፣ ግን በቃ ላሉ እህቶቻችን ጥቃት መድረስ የለባቸውም። በቃ ማለት እህቶቼ ራሳችሁን አውጡ። ይቺ ልጅ አራት አመት አራት አመት እዛ ቤት ኖራለች እና ምንም ማለት አይደለም። ቦታችሁ ጥፉ፣ እጃችሁን ለፖሊስ ስጡ። መታሰር እኮ ከመሞት መቼ መታሰር ይሻላል አይደለም እና የሆነ በቃ እሷ መውጣት ትችል ነበረ። ስልክ ባይኖራት እንኳን አራት አመት ነው የኖረችው ስላለችኝ በቃ እኔም ችላልኩኝ ያው አንደኛ ለምዳለች ምናምን። ነገር ግን እንደዚህ የመደፈር ምናምን ነገር እንደደረሰባት ምናምን ከሞተች በኋላ ነው ደብዳቤ ጽፋ ምናምን የሞተች አሉ። እና ብቻ ያሳዝናል። እሁድ ቀን ነው ቀብሯ ማለት ነው፣ ተቀብራለች። ኢትዮጵያ ወዳውኖ የተሸኘው ምንድን ነው ማለት ኤምባሲ ምናምንም ስለሌለ እዚህ መቆየት የለባትም ምናምን ተብሎ ወዲያውኑ ነው አሉ አስክሬኗ ወደ ኢትዮጵያ የሸኟት ማለት ነው። እያሳዝናል ማለት በየጊዜው ይህን ዩቱብ ከጀመርኩ በኋላ ስለ ጆርዳን በጣም ነው የሚያሳዝን። እንግዲህ ወዲያውኑ አጣድፈው ማለት ነው ራሷ እንደዚህ ያደረገች የተባለ ደብዳቤ ይጽፋለች ተብሎ ደብዳቤውም ተገኘ። ይሄ ነገር እንግዲህ የደረሰባትን ነው ደብዳቤ ይጻፈችው ይሄ ነገር እንግዲህ ማለት ነው አብራት እንደ ቤተሰብ ጋር የምሰራ ማለት ቤተሰብ ጋር ስላችሁ እንዲ ዘመድ አማሞች ቤት የሚሰሩ ናቸው ማለት ነው። ይሄን መረጃ ያወጣችሁ ልጅ ቮይሱን በዋሳፕ ላይ የላከች ስለዚችኛይቱ ደግሞ እንትናት ዘመድ ና ዘመድ ቤት እቺ ደግሞ አዲስ እንግዳናት አሁን የመጣችው እና ይሄንን ሁሉ ደብዳቤውንም ሁሉንም ነገር የተናገረች ለልጅቷ ሁኔታ የተናገረችውም ጆርዳን ያለችው ዘመድ ቤት ያለችውን ዘመዳ ዘመድ ቤት የሚሰሩ አሉ አይደል፣ እናትና ልጅ ቤት እህትና እህት ቤት ምናምን የሚሰሩ እንደዛ ናቸው ማለት ነው። እና ወዲያውኑ በምን እንደሞተች በምን ህይወቷ እንዳለፈ ሳይታወቅ ቶሎ ብለው ሸፋፍ ነው ምን ብለው ይህንን ነገር ወደ ሀገር ላኳት ማለት ነው። መዳም ማለት ነው ይሄ ነገር መጠየቅ አለበት። ምክንያቱም እቺ ልጅ በምንድን ነው እውነት ህይወቱ ያለፈው? ወይ አስረግዘዋት ቢሆንሳ እንግዲህ በተደጋጋሚ ጥቃት እየደረሰባት እንደሆነ በልጆቹ በጎረምሳ ልጆች እንደሆነ ነው ደብዳቤው ላይ የሚንትን የሚለው ማለት ነው። በተደጋጋሚ እና እንዲሁም ደግሞ ጽንስ እንደሆነችም ነው። እስከ መጨረሻው አላስገባላችሁም የልጅቷን ሀሳብ ማለት ነው የተናገረችውም ምንድን ነው መሰላችሁ፣ እስከ መጨረሻ ድረስ ከሰማችሁት ልጅቷ ካሄዳችሁ ቢሰሙት፣ በጣም ረጅም ነው ታሪኩ። በጣም ያሳዝናል፣ ልብ ይሰብራል። ምክንያቱም እቺ ልጅ እንዴት ነው ቆኛ ጆርዳን ላይ? ለምንድን ነው ታዲያ የሚሄዱት ጆርዳን? ኤምባሲ ከሌለን ለኢትዮጵያን የሚቆም ከሌለ፣ ለምንድን ነው ኢትዮጵያን ወደዛ የሚሰደዱት? ለምን ስትሄዳላችሁ? ኢትዮጵያን አትሂዱ። ምክንያቱም ሕግ ከሌለ ስትሞቱ፣ የሚጠይቃችሁ ከሌለ፣ የሚያነሳችሁ ከሌለ ምንድን ነው ትርጉሙ? እና እንግዲህ አሁን ልጅቷ ሕይወቷ አልፏል። አራት ዓመት ነው የሰራች ብላለች። አሁን እንደሰማችሁት በጣም ነው የሚያሳዝን። ከምር እውነት እንደዚህ በዛ ላይ አራት ዓመት ደሞዝ እንዳልወሰደች ደሞዝም እንዳልተሰጣት እና አስክሬኗን አጣድፋ ወደ አገር ቤት ነው የተላከው ማለት ነው። እንግዲህ ነፍስ ይማር እና ለቤተሰብም ነፍስ ይማር። ለዚች ልጅ በጣም ያሳዝናል። እግዚአብሔር አምላክ ነፍሷን በአጸደ ገነት ያኑረው። በጣም ነው የሚከብደው። እንግዲህ ወንድማ ማቾችን ሞትም እንግዲህ ያው ተቀብረዋሉ በጣም በሚያሳዝን ሁኔታ ማለት ነው። ያሳዝናል። ለቤተሰብ መጽናናትን ያድልልን። ከእንደዚህ አይነት አደጋ ፈጣሪ ይጠብቃችሁ ይጠብቅን። እች ልጅ ግን አሟሟት ማለት ነው። ምንም ነቱ አልታወቀም። ና መዳም አራሮጣ አራሮጣ ነው ወደ ሀገር የላከቻት ነው የሚሉት ስምባሲም ስለሌለ እዚህ መቆየት የለበትም በማለት ወደ ቤተሰብ ደውላ በቤተሰቦቿ ቁጥር አስክሬን እንዲረከቡ አድርጋ ከዚህ ጨራርሳ መዳም ናት አስክሬን ወደዛ የላከችው እና ደብዳቤ ጽፋ ልክ ተብሎ ያን ደብዳቤ እውነት እሷ ጽፋው ነው ወይስ ደግሞ ሌላ ሰው ጽፎት አይታወቅም። እሷ ናት የጻፈችው ደብዳቤውን ጽፋ አስቀምጣ ህይወቷ እንዳለፈ ነው እየተነገረ ያለው ማለት ነው። ይሄ ነገር እንዴት ታዩታላችሁ? ለምን ሚዲያ ላይ አይወጣም? ትላልቆች ሚዲያ ላይ ይወጣና የልጅቷ አሟሟት እንዴት እንደሆነ መጠየቅ አለባት መዳም ያሳዝናል። ግን ወንድ ዘመድ የሌለው ሰው በቃ ደመከልብ ነው የሚሆነው። እቺ ልጅ በምን ህይወቷ እንዳለፈ አይታወቅም። እንግዲህ ወይ ነፍሰ ጡር ሆና ሊሆን ይችላል። በተደጋጋሚ ይሄ ነገር እየተደረገባት ከሆነ እነሱም ስማቸው እንዳይዋረዱ ራሳቸው ቢሆን የሆነ ነገር ያደረጓት፣ ምንም የሚታወቅ ነገር የለም። አስገድደው ስ ቢያጽፏት። ብቻ ለማንኛውም እግዚአብሔር ነፍሷን ባጸደገነት ያኑረው። ከባድ ነው፣ ያሳዝናል። ለቤተሰብ መጽናናትን ያድልልን።